የመቀሌ ቀልዶች። ተስፋዬ ገብረአብ ጸሐፊው ነው። በመቀሌ ከተማ የቀልድ ነገር ሲነሳ ካሳ ደበስና አስፋቸው ፈቃዱም አብረው ይነሳሉ። ከማለዳው አራት ሰዓት ጀምሮ የጠላ ገበያ በሚደራበት መቀሌ ቀልድ ትልቅ ስፍራ ይሰጠዋል። ጥርስ የማያስከድኑ ቀልዶችም በጠላ ቤቶችና ባረቂ አዳራሾች ይንቆረቆራሉ። ሁለቱ የቀልድ አባቶች ዛሬ በሕይወት ባይኖሩም የከተማይቱ ነዋሪዎች ግን ያነሳሷቸዋል። ጥቂቱን ለአድማጮች አቅርብያለሁ። በአማርኛ ሲቀርቡ ግን ያስቁ ይሆን? አስፋቸው ፈቃዱ ማመልከቻ በመጻፍ የታወቁ ነበሩ ይባላል። ታዲያ ከለታት አንድ ቀን አንዲት የመንደሩ ነዋሪ ለፍርድ ቤት ማመልከቻ የጻፉልኝ ትላለች። ጥከፊኛለሽ ገንዘብ ስለሌለይ በነጻ ይጻፉልኝ። አስፋቸው ተስማምቶ የሚከተለውን ማመልከቻ ጻፉላት። ለበነጻ ፍርድ ቤት በነጻ በነጻ በነጻ በመሆኑ በነጻ እንዲሆን በነጻ ሆኗል። በነጻ ተጽፏል። ነጻ አመልካች። ነጻ አመልካቿ አስፋቸውን አመስግናና መርቃ ከማመልከቻዋ እግርጌም ፈርማ አስቀምጣ ማመልከቻዋን ለፍርድ ቤት አቀረበች። የደብዳቤውም ታሪክ እንሆ በመላው መቀሌ እስካሁን ይነገራል። አንድ ጊዜ ደግሞ አስፋቸውን በሬ ስለወጋቸው ክፉኛ ተጎዱ። ከህመማቸው እንዳገገሙ የበሬውን ባለቤት በቆየ ቂም ተነሳስቶ በሬውን ልኮ አስወግቶኛልና ይካሰኝ ሲሉ ከሰሱ። አገር ጉድ ብሎ ተሰበሰበ። ዳኛው ግን እንስሳ መልእክት መቀበል ስለማይችል አይከስህም ብለው ጉዳዩን በአንድ ቀን ዘጉት። በውሳኔ የተከፉት አስፋቸው ታዲያ ጥይቱ የሚባል ውሻቸውን አስከትለው ባላንጣቸውን አድብተው ይጠብቁ ጀመረ። እናም አንድ ቀን ብቻውን አገኙት። ውሻውን ጃስ ሲሉትም ተወሩሩ፣ የባለበሬውን እግር ይቦጭቀዋል። በዚህ ተከሰው ፍርድ ቤት ሲቀርቡም የሰጡት መልስ እንስሳ መልእክት መቀበል አይችልም የሚል ነበር። ቅጣቱ ግን አልቀረላቸውም። አስፋቸው በደርግ ዘመን ቤታቸው ስለተወረሰባቸው ብዙ ስራዎችን ይሰሩ ነበር። ቆዳ እያለፉ ይሸጡም ነበር። አንድ ቀን ታዲያ በአህያቸው ቆዳ ጭነው ወደ ገበያ ሲያዘግሙ አንዱ ቆዳ ይሸጣል ሲል ይጠይቃቸዋል። አይ የለም፣ ለርቢ ነው ለርቢ። በመቀሌ ከተማ የታወቁት ነጋዴ የካሳ ደበስም ስም በተደጋጋሚ ይነሳል። በቀይ ሽብር ዘመን የካሳ ደበስ ሁለት ልጆች የተለያዩ ቦታዎች ይታሰሩባቸዋል። አንደኛው ልጅ ወህኒ ምርመራ፣ ሌላው እንዳ ኢየሱስ በተባለ ራቅ ያለ ስፍራ። ይህን የካሳ ደበስ በወቅቱ ለነበሩት ሹም የሚከተለውን ደብዳቤ ጻፉ ያለኝ የምሳ! ማመላለሻ ሳህን አንድ ብቻ በመሆኑ ሁለቱ ልጆቼ ከተቻለ በአንድ ላይ ቢታሰሩልኝ ካልተቻለ ግን አንደኛው ቢገደል። ይህ ደብዳቤ የደረሰው ሹም በደብዳቤው ተገርሞ ሁለቱንም ልጆች ፈታቸው። በዚያው ሰሞን መቀሌ ከተማ መጠጥ ቤት ውስጥ አንድ ወታደር ከሲቪሎች ጋር ተጋጅቶ ይቆስላል። በዚህ የተነሳ ከተማዋ ስትታመስ ታድራለች። ወታደሮቹም በየቤቱ እየዞሩ ያስሳሉ። ፈታሾቹ ካሳ ደበስ ቤት እንደ ደረሱ፣ ክፈት። አልከፍትም። አንተ ስቱፒድ ክፈት። ደግነዋ፣ ስቱፒድ ከመጣችስ ከፍታለሁ። በዚህ ጊዜ ከፋቾቹ አንዱ ካሳ ደበስ መሆናቸውን አውቆ ያ ቀልደኛ ነው፣ ባካችሁ ተውት ይላቸዋል። በር ሲደበድብ የቆየው ወታደር ቆይ፣ አንተ ስቱፒድ፣ ሲነጋ እናገኘሃለን ብሏችሁ ይሄዳል። ከዚያ ካሳ ደበስ ማልደው ቤተ ክርስቲያን ሲያስቀድሱ፣ መከፋታቸውን ከፊታቸው ያነበቡ ጎረቤታቸው ምን ነው፣ ደህና አላደሩ? ሲል ይጠይቃቸዋል። ምን ደህና አድራለሁ ስቱፒድ የምትባል በሽታ ስታሰቃየኝ አደረች እንጂ አሉ። አሉ የካሳ ደበስ እዚህ ላይ ይብቃና ወደ አክሱም ቄስ ምሕራይ ወልደ ዮሐንስ እንሄድ። ምሕራይ ወልደ ዮሐንስ በዘመኑ ቀሽብር የኢዲዮ አባል ተብለው ይታሰራሉ። ፖለቲካ አላውቅም ቢሉም ግን ሰሚ ጠፍቶ ሌትና ቀን ይደበደባሉ። ከሳምንት በኋላ ግን እብድ ናቸው ተብሎ እንዲፈቱ ተወሰነ። ሲፈቱም በድብደባ በጣም ተጎድተው ስለነበር የፖሊስ መርማሪው ሰው ግን ምን ሆኖ ብሎ ቢጠይቆት መኪና ገጨ ይበሉ ይላቸዋል። ምሕር የወልደ ዮሐንስም ከተለቀቁ በኋላ መኪና ገጨኝ እያሉ መናገር ጀመሩ። ታዲያ አንድ ቀን ሰው በተሰበሰበበት ከተማ መሃል ከመርማሪ ፖሊስ ጋር ይገናኛሉ። ይህን የድምፃቸውን ከፍ አድርገው ጣታቸውን ወደ መርማሪው ፖሊስ በመቀሰር የገጨችኝ መኪና መታለች። ዞር በሉ እንዳትገጫችሁ፣ ገለል በሉ አሉ ይባላል።